ሰላም ጤና ይስጥልኝ። እንኳን ወደዚህ ቻናል በሰላም መጣችሁ። ለቻናሉ አዲስ የሆናችሁ ሰዎች ላይክ፣ ሰብስክራይብ ያደርጋችሁ በእግዚአብሔር ስም ጠይቃለሁ። ዛሬ የምንዳሰው ርዕሰ ጉዳይ ዛሬ የተከበረው የኢሬቻ በዓልና በዚህ በዓል ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሊቃናት በመገኘታቸው ዙሪያ ይሆናል እንግዲህ ዛሬ ኢሬቻ በዓል ሲከበር ነበር በዚህ በዓል መካከል ላይ የቤተክርስቲያን ሊቃናት ይህንን በዓል ለማክበርና ቡራኬ ለመስጠት ተገኝቷል በተለይም አቡነ ሳዊሮስ እንዲሁም አንዳንድ ሌሎች አባቶችም ተገኝቷል እነዚህ የጨረቃ ጳጳሳት የተባሉት የተወገዙት አባቶችም ጭምር ማለት ነው የእኛ አባቶች በዚህ ነገር ላይ ተባባሪ መሆናቸው እጅግ ነው የሚያሳዝነው። ዋናው የቤተ ክርስቲያን ስራ አስኪያጅ ሳይቀር በኢሬቻ በዓል ላይ መገኘታቸው ተመልክቷል። በኢሬቻ አቀባበል ላይ አቡነ ሳዊሮስን ጨምሮ የሃይማኖት ጉባኤ አባል የሆኑት ቀሲስ በመካከላቸው ቆመው ቡራኬ ሊሰጡ ሊባርኩና እንዲያስጨበጭቡ ሲያደርጉ ታይቷል። በተጨማሪም አቡነ ሳዊሮስና አብሯቸው የተገኙት ካህናትና መነኮሳት የዋቄፈና ወይም የአባዲራ የአባ ገዳ ባንዲራ ጋር እንዲሄድ በሚያስችል መልኩ ቀይ በጥቁር ልብስ ለብሰው እንደነበረ ተገልጿል። የተገኙት ጳጳሳት የጨረቃ ጳጳሳት የሚባሉት የተወገዙት ፋ ብለው እየባረኩ ይገኛሉ። በጣም የሚያሳስበው ነገር የዋቄፈና ምሁራን እየመጡ ክርስቶስ ኢየሱስ አስተምረው ከዋቄፈና እየተቀዳ ነበረ እያሉ ባሉበት ጊዜ ነው የእኛ አባቶች ደግሞ እኛ ካልተገኘን እያሉ ቡራኬ ሲሰጡ ይታያሉ አንዳንድ የዋቄ ፈና ሙራን ኢየሱስ ክርስቶስ ሲያስተምር ምንም ከዋቄ ፈና የተለየ ነገር አላስተማረም ምንጩም ከዛ ስለሆነ የኢየሱስ ክርስቶስ አስተምሮት የዋቄ ፈናን ነበር ብሏል ዊች ሚንስ ጌታችን መድኃኒታችን ክርስቶስ ከዋቄ ፈና ነው የቀዳው እምነት እያሉ ባሉበት ሰዓት የኛ አባቶች ደግሞ በዛ ቦታ ላይ ተገንተው ቡራኬ የመስጠት በጣም ያሳፍር ጉዳይ ነው። እነዚህ ቦታ ላይ የሚገኙ አንዳንድ የመምህራን ምላሽ ደግሞ የሚገርም ነው። ክርስቶስ ኢየሱስ በፍቅርና በመንፈሳዊነት ከልብ እንጂ ለአይምሰል መደረግ እንደሌለበት አስተምረዋል ብለው ምላሽ ይሰጣሉ። ታዲያ ክርስቶስ እንደዛ ብሎ ማስተማሩ ጣዖት አምላኪዎችም ትክክል ናቸው ልንል ነው? ለዛፍ የሚሰግድም ሰው ትክክል ነው ልንል ነው። ይህ አይነቱ የቤተክርስቲያን መሪዎች መገኘት የሚያሳዝነው ነው መንግስት የሚደግፋቸውና መንግስታዊ ሃይማኖት እየሆነ የመጣ ነገር በመሆኑ ነው። አባቶቻችን በዚህ ጉዳይ ላይ መገኘትና ቡራኬ መስጠት በቤተክርስቲያኗ ላይ ትልቅ ፈተና እየፈጠረ ነው። የሁሉም ሆኗል። ስለዚህ የጋራ ንብረታችን የጋራ በፍቅር አንድነት በአንድነታችን ጠብቀን ለትውልድ እናስተላልፍ ይገባል። ማንኛውም በዚህ ጉዳይ ላይ ያሉትን አስተያየትና ሌሎች ተያያዥ ውዝግቦች ላይ ያለትን አስተያየት ኮመንት ላይ እንድታስቀምጡልን እንጋብዛለን። ቸር ቆዩ።